እሱን ውሳኔ ግን ወደ እይታ ነስቶ ጨለ። አሰላሙ አሌይኩም ወረህመቱላ ወበረካቱህ። ውድ የዩቲዩብ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ፣ ሁሉ ሰላም። እናንተ እንዴት ናችሁ? እኛ አለን አልሐምዱሊላህ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁኝ። የዛሬው ቪዲዮ ደግሞ ምን መሰላችሁ? የኔ ፍራንክ ቪዲዮ ነው ነውኒ በዚህ ዘዴ በቃ ፕራንክ ሳረጋት በጣም እየተመቸች ነው። በቃ እኔ ሌላ አይዲያ ራሱ አይመጣልኝ ከፕራንክ ውጭ እና ምን መሰላችሁ፣ ብዙ ሰው ሰርቶታል ይሄን ፕራንክ። ሴቶችም ይሄ ነገር ሲነሳ በጣም ይሰማቸዋል ይሰማቸዋል። እና እስኪ ዛሬ ደግሞ እሷን ልጀርባት፣ እስኪ ምን እንደምትል ማለት ነው። በቃ ካሜራውንም እዚሁ አርጌዋለሁኝ። ከዛ ምን እንዲህ እንደምላት ታውቃላችሁ በቃ ሁለተኛ ሚስት ትፈልጋለሁ ነው ምናት ሁለተኛ ሚስት እፈልጋለሁ፣ ምን ይሰማሻል? ምን ታስቢያለሽ? እላታለሁኝ። ዛ አይሆንም ምናምን ካለች እንደውም አንቺን ማስፈቀድ አይጠበቅብኝም? አላስ ልንገርሽ ብዬ ነው የልጅና ስለሆንሽ ልንገርሽ ብዬ ነው እንጂ ማስፈቀድ ብሎ አይጠበቅብኝም ምናምን ብዬ ጓልባታለሁኝ። የምታሳየውን ሪያክሽን አብረን እናያለን። ያው እሷ በፊት ምንም አትወድም በ እንደ አይነት ነገር ጣውንት ምናምን በቃ ጠላቷ ነው። እንደዛ የሚላ ሰው ማለት ነው። እና ያለውን ነገር እንደዚሁ ነው። በቃ ቪዲዮ እንስራ ምናምን ብዬ ሁለተኛ ሚስት ምናምን እላታለሁኝ። እንደውም ጨርሻለሁ ምናምን ሁሉን ነገር አከታተም ያለሁኝ ምናምን ነው ምላት። ያለውን ሪያክሽን እናያለን፣ ምን እንደምትል ትቀውጠዋለች፣ ወይስ እሺ ብላ ትቀበላለች የሚለውን ደግሞ ባለፈው በጣም አናዳኛል። ያው ተቃራኒ መልስ የመልስ ያ ቪዲዮ በጣም ነው ያስከፋኝ። ማለት እንደዛ ተላለብ አልጠበኩም ነበር። በቃ እና ወደ ቪዲዮ ቀጥ። ዛሬ ያው ቪዲዮ ልንሰራ ነው። የሆነ አይዲያ መጥቶልኛል። አይዲያ በየው ምንም በየው ዞሮ በተመልካች ፊት የሆነ ጥያቄ ነው የምትጠይቅሽ፣ እና እስኪ መጀመሪያ ሰላም ባያችሁ። እኔ ሰላም ስላልኩኝ ሰላም ባያችሁ። እኔ አላውም እንዴ ነው ምሰራን ምንስ ሰላም በይ ብቻ ነው። ከዛ እኔ ጥያቄ ነው እጠይቅሻለሁ፣ ፈቃደኛ መሆንሽ አልሆንሽም ከዛ ትመልሽልኛለሽ። ሰላም በይ እንዴት ናችሁ? ምንም ሰላም ከኋላ እንዴት ናችሁ? እዛ ጥያቄ ስለጠየቃችሁ መልሰናል። ከታች ቪዲዮ አለላችሁ። እና ትሸናዘፍ ዙሽእእንዲህ በቃ ያኔ ሳስብ ሳስብ አይዲያ ዛሬ ቪዲዮ መልቀቅ አለብን እና ብዙ ጊዜ የሆነ ጥያቄ በውስጤ ይመላለሳል እና ያን ጥያቄ ዛሬ ላንች ተመልካቾቻችን ፊትም ያን ጥያቄ ላቀርብልች ነው። ጥያቄው ግን ፈቃደኛ ነሽ ማንኛውም ጥያቄ ለማስተናገድ? እንዴ ጥያቄው ማለት እኔ እመልሳለሁ። አሁን ጥያቄው ማለት በቃ ግዴታ ነው ዝም ብዬሽ ማድረግ እችላለሁኝ፣ ግን ለምን ቤተሰብ ተመልካች እያየ ለምን አልጠየቃትም ብዬሽ ነው። እና ምን አለ መሰለሽ አሁንም የጠየቅሽኝ ጥያቄ ያው ተመልካቾችን ነግሬያቸዋለሁኝ። እንዴት

ግን እንደማንም ጀምረ ነው ግን እና ጥያቄ ምን መሰለሽ የኔ ኦዲሚስት ታውቂያለሽ፣ እንደምወድሽ ታውቂያለሽ። አውቃለሁ። አዎ። እና በጣም ነው ምወድሽ፣ በጣም ነው ማፈቅርሽ። የልጅ እናት ሁልጊዜ እኮ ተረጋጊ። መንደርደሪያው ነው እና ያኔ ታውቂያለሽ እንደምወድሽ። አንቺንም ማጣት አልፈልግም። እኔም አልፈልግም። እና ያለው ነገር ያው ታውቂያለሽ። ግን ስሬስ ነው የምር፣ ድንገት ፈጃ ሆነብሽ እና እንደዚህ ምን መሰለሽ ያው እንደሚከፋ አውቃለሁ። ያን ያህል አይደለ ደስ አይልሽም፣ ግንም ደግሞ ስለምትወጂኝ ያን ነገር እርግጠኛ ነኝ። ኢንሻላህ ትፈቅጂልኛለሽ ብዬ አስባለሁ። እስኪ ገምች፣ ምን ይመስልሻል? የስጦታ ነገር ሞትሽ ነው። እ አገምችም ስጦታ በቃ ማለት ምንድን ነው ያኔ? ምን ያናድድ? ደስ ይላል። አይ ደስ ይላል፣ ለኔ በጣም ደስ የሚልኝ ነው። እሺ እንግዲያስ ምን መሰለሽ፣ ስሬስ ነው ሁላ ስሬስ ነው የምጠይቅሽ እና ቤተሰብ ፊት መጠየቅ ስለፈለኩ ነው። በቃ ያኔ መልስሽን ማወቅ እፈልጋለሁኝ። በዛውም ቪዲዮ እንስራ። ከዛ ምርጥ ከሆነ ይለቀቃል ችግር የለውም። እና ምን መሰለሽ ግን ከሰው ፊት ነው የምጠይቅሽ። ይህን እንዳረሽ ያኔ ተገቢ መልስ ነው መመለስ ያለብሽ እና እና ሁለተኛ ሚስት ይፈልጋሉ ማ ራት ሳቂ ሰርየስ ነው ለምን ማለት ብዙ አመት ሆነን ታውቂያለሽ፣ አልሐምዱሊላ እና ሲጀምር ለእንዲነግርሽ ራሱ ያው ታውቂያለሽ ሸሪያው ያኔ ያክል መናገር የለብኝም፣ ግን አትጋድ ልጅ እና ማለሽ እኔ ሁለተኛ ነው አንቺ ጋር በዛ ላይ ጓደኛ ታኛለ በዛኝ ስራ ነው። ሁለተኛ ሚስት ነው ያልከው፣ አክባ ሁለተኛ ሚስት እኮ ነው ያልከው። ሌላ ነገር ነው የሆነ ገፋፍጭ ምናምን እንዳረገው ስል እንደገና እኔን አታገኘኝ ምናምን ቀውጤ ምናምን እንዳታደረግ አይ እኔ እንደዛ አይደለም ስጀምር ማለት ማግባት ፈልጋለ አዎ በተመልካች ፊት ነው አዎ እኔ ልጠይቅሽ የፈለኩት ምናልባት ሰው ከሰውን ፊት ስለሆነ እሺ ትኛለሽ የሚለውን ነው ግን ደስ ደስ ወግና ቆይ ግራ እያገባሽ ነው ማለት ደስም ብሎኛልም ከፍቶኛልም ማለት እንዴት ስለተፈልግ ይችላል ይከፈኛል ይባላል። እን ሁለተኛ ሚስት ደግሞ አረ ያኔ በጣም ደስተኛ አረገኛል አለኝ። ከዛ እኔ ደግሞ ፈቀድኩኝ። አግባ አለሽ እስካሁን ለምን አላገባም ስጀም ማለት እና እኔ እኮ አትፈቅጂልኝም ብዬሽ ነው። እስከ ዛሬ በውስጤ አምርቼ ነው ያኔ ሳወራሽ፣ ሁለተኛ ሚስት ምናምን እኔን እዚህ ቤት አታገኝም ምናምን ነው የምትይው እና ሌላ ነው ይሄ በቁም ነገር እስከሆነ ድረስ አንተ ከፈለክ ሲጀመር፣ እኔንም መጠየቅ እኮ አይጠበቅብህም። ማግባት ትችላለህ። እሺ አገባለሁ። እሺ ፕራንክ ነበር። ግን ፕራንክ ወላ ነው ያኔ እጠይቃታለሁ። ከእናንተ አንተ እሺ፣ ፕራንክ ነው የማረጋት ብዬ ግን እሺ ብለሻል አለሽ ፕራንክ ማለት አሁን ማግባት ከፈለክ ጓደኛ ጓደኛ ለኔ ናት። ለአንተ ደግሞ ሁለተኛ ሚስት፣ ለኔ አጋዥ ናት። አዎ የምታግዘኝ አይደለ ያው በይው። ስለዚህ ጣውንት ነው፣ ግን ችግር የለውም። ሲሞና ሀብታ በጃጅ ማግባት ከፈለግ ግን የምር እኔ ፕራንክ ነበር እያደረኩሽ የነበረው ግን የነገር ልቀጥልበት እንጂ ቀጥልበት ማለት እኔ ማግባት እስከፈለገ ድረስ እኔ አልከለክለውም አንደኛ በሸሪያ ይፈቅዳል። ሁለተኛ ደግሞ እኔ ስለምፈልግ አንተ ደስ እንድልህ እሱ ደስ ስለሚለው ሲጀምር ዛሬ ራሴን አሞኛል እና አንተ ማግባት ከፈለክ እኔ ችግር የለውም ማግባት። መቼም ሰርጉ ወላሂ አሁን ፍራንክ ነው፣ ግን የእውነት ያኔ እሺ ብለሽኛል። ወላሂ ብለሽ ማየልኝ በተመልካች እንዴ! እሺ ብለሽኛል። ፕራንክ ነው እያልኩሽ ራሴ አሁን ተገደሽልኛ። ስለዚህ ማይልኝ ቪዲዮ ለቀቀ ማይልኝ ከላስ ቃል እንግባ ግን ፕራንክ ነው አቅ ነበር

ከዛ እስኪ ሽል በለውና ማለት የሚሆነው ልይ ብዬሽ አልኩት። ከዛ ቃል ግብ ያለ በተመልካች ፊት ወላ ስሞት ወይ ስሞት ወይ ደግሞ እድሜ ከአርባ አምሳ ከአምሳ አምስት አመት በኋላ የዛኔ አግባብ እያዋሉ በፊትም ነበር እኔ እኮ ማለት ነው። መጀመሪያ ፕራንክ እንዳልሽው እያልኳቸው ነበር ቅድም ንስራ ብዬሽ መጥቼ ላይ እያልኳቸው ነበር። እኔ ራሱ ማለት ነው ፕራንክ አደርጋታለሁ ዛሬ ዜዷን ያኔ በተመልካች ፊት እምትይውን፣ ብቻ ያኔ እምትይውን ለመስማት ነው እንጂ እንደማፈቅጅም ግን አውቃለሁ። ግን ታዲያ ደስ ማለኝ ደሞ እየቀለሽ መሰለኝ ይሆን አለ አይደለ? ግራ ገባኝና እሱ ራሱ አላመነም ሲጀምር በጣም ነው ወላሂ።